ከረንትሊ ብዙ የቤት ፈላጊዎች የባንክ አማራጮችን በተደጋጋሚ እየጠየቃችሁ ትገኛላችሁ። ነገር ግን ባንክ አማራጭ ያላቸው ሪልስቴቶች ላይ ኢንቨስት ከማድረጋችሁ በፊት እነዚህን ሶስት ዋና ዋና ነጥቦች መረዳት መቻል አለባችሁ። አንደኛ የምትባባሉባቸው ድርጅቶች ትክክለኛ የሆነ የባንክ አፕሮቫል ከአግሪመንታችሁ ጋር ይሰጧቸዋል። ይህም ስንል ብዙ ሬል ስቴቶች የባንክ አማራጭ ያላቸው ማስታወቂያዎችን ቢያስለቅቁ፣ ነገር ግን ደንበኞች በሚዋዋሉበት ሰዓት ላይ ምንም አይነት የባንክ ዶኪመንቴሽን አፕሮቫሎችን ከአግሪመንታቸው ጋር አያያዙ። ይህም ማለት ከሁለትና ከሶስት ዓመት በኋላ ትልቅ የሆነ ሪስክ ለገዢው ያቀርባል ማለት ነው። ሁለተኛ፣ ከመጀመሪያው ጋር ተያይዞ ከረንትኒ ብዙ ሪል ስቴቶች እየተገለጸ ያለው የባንክ የብድር ዋጋዎች ከ9 እስከ 15 ፐርሰንት ብቻ ናቸው። ነገር ግን ኦፊሻሊ ብሔራዊ ባንክ ባወጣው መረጃ መሰረት ከረንት ባንኮች ከ18 እስከ 24 ፐርሰንት ወለድ ያላቸው ብድሮች ነው እየሸጡ ያሉት። ስለዚህ በነዚህ ብድሮች እናንተ መቋቋም የምትችሉት አይነት ክፍያ ነው ወይ እየወሰናችሁት ያለው የሚለውን በደንብ ማረጋገጥ አለባቸው። ሶስተኛ የመጨረሻው መረጃችን ደግሞ ኢንቨስት የምታረጉባቸው ካምፓኒዎች ከዚህ በፊት የመገንባት አቅማቸው፣ ፋይናንሻል ካፓሲቲያቸው እና የመሳሰሉትን ነገሮች በማየት ብቻ ትክክለኛ ውሳኔ እየወሰናችሁ መሆኑን ማረጋገጥ ይችላላችሁ። እንደዚህ አይነት የቤት መረጃ እንዲደርሳችሁ ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። ዊንታላ ላይ ካዋካ ሪልስቴት ማርኬቲንግ